ከ በሁለት እግራችን መተን ብርም ተከፍሎ ሬሳን በኪሎ ነው የሚሄደው? ወይ ጉዴ! ነገር ልንገረው አብርሽ፣ የዛሬ ሶስት ወር የዛሬ አራት ወር ነው። አሁን የምታወሪበት መንገድ ትክክል አይደለም። የማውራው እያለ ውጪ እንደዚያ በሆነ ውጪ አንድ ነገር ልንግባባ ነው ያለው። እሷ ግን የምታወራበት አንድ ነገር ማወቂያ ያለብሽ የምታወሪበት ንግግርሽ እራሱ ያስጠላል። ገባሽ? ስለዚህ ትክክል መደማመጥ አለብን። ተረጋ መሲ፣ ተረጋ አሁን፣ እስ እያለን እየተወያየን ነው ያለን። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ላይ ላይ ስለነበረች ሜንሽን ተደረገ። መሲ፣ ብር እንዳውም ያለችው አሁን ነው። እንትና የነገረችኝ፣ ረጁ ሶል ምናምን ተብሎ ተጽፏዋል። ከዛው ብር በልተዋል ሲባል እሺ ብዬሽ ረጁን ስላየኋት ላይ አስገባኋት። ረጁ በያው አብረ ጅሙድ ለጋሽ ማህሙድ ይህችን ይህችን ሙድ ማለት ነው። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ነው አልሐምዱሊላ ረቢልዓለሚን ሰላም ናይ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። ውድ የሀገሬ ልጆች፣ የኢትዮጵያ ልጆች ማለት ነው። እኔንም ተድህነት አውጡኝ። ምን ችግር አለው? ዱባይ እንኳ መጥቼ ባልዝናና እኔም የምንዲያቅምቲ ሀገር ሄጄ ልዝናና ከቤተሰቦች ጋር። አዎ ሰብስክራይብ አድርጉኝ። አይከፈልበት ምን ችግር አለው ብታደርጉኝ እናላችኋለሁ ዛሬ ወደ ወሬ ልንጣና። እንግዲህ መሲን አንቺ አማርኛሽ አያጅብም አትናገሪ ያላት አብረሽ እና መልሱን ተናገረ። አሁን እኛ ወደ ገደለው የመዲያም ቅመሞች ይበራዋተው ሰጥተዋል፣ አልሰጡህም? እሱን ነው የእሱን ጥያቄ ነው እኛ ልናወራ የመጣ ነው። እና አብረሽ እንግዲህ የመዲያም ቅመሞች የመዲያም በዝጋ ቅመም ሆኑ በዝጋ በጎች ሆኑ። እና ሰሞኑ ሶሻል ሚዲያዋ እንግዲህ እንዲያው ተራቆተ ቆጣ ተደባ ደባ እኔ ብቻ ቀረው። አዎ እኔ እሱም ደግሞ የው አለመንጣቴ ነው። ተዛ የተንቢ ደግሞ እንዴት አርጋችሁ ወንድሜን ታሞታላችሁ? ይስጡት፣ ይስጡት ምን ችግር አለው ብላ እዚ ጋር ሪምቡ ሪምቡ ትላለች። እዚ ጋር ሪምቡ እኛ ምን አገባና አሁንም። አዎ ይስጡት፣ እኛ ካላቸው ካለፈላቸው። ግን ሲያጡ ሲገረጡ መተው ውድ ኢትዮጵያ ኔዎች እኛ በኢትዮጵያ መረዳዳ ስንረዳዳ ነው። ሙስሊም ክርስቲያኑ የሚያምርበት ብሔር ሃይማኖት ማይል ሀገር አለንና ውድ የሀገሮች ልጆች ባካችሁ ሁርዱን ከሌሙት አለች። እና እንግዲህ እንደዚሁ ና ለሷ ኩላሊት ማሳጠቢያ ውድ ኢትዮጵያኖች አትለፉን። ይሄን የመረረን ይሄ ነው አለህመእጅን እኛንም እንዳይነካን ከዚህ ይጠብቀን። እና ሰው ሰርቶ ለራሱ ሕክምና እንኳ የማይኖርብ የማያገኝበት ብር፣ እሷ ምን ቤት ናት የምታሽቃብጥ? ነው እኛ የምንለው እንጂ፣ እኛ ምን አገባን? ተኛ ኪስ አልወጣ? አዎ ከኛ ኪሳ አልወጣም። ስለዚህ እንግዲህ ስርአት ያዥ ብሏል። እናትዬ መሲን አትናገር፣ ስርአት ያዛንተ ብርሽኛ አልተነገርንህም። ለሰጡትም እንኳን ሰጡ፣ ላልሰጠነውም እንግዲህ ምንም ማድረግ አንችልም። በቃ እንግዲህ ልጅ ስትወልድ ያው የልጅነት ስለሆነ ስለማልጨክል ያው አረብ ሀገር ትንሽ ዳይበር ቀነስ ያርጋል ልልክልሃለሁ ባይሆን በዚህ ፕሮሚስ አዎ እኛ መጋባትንም አንጣላም እንደ እንኳን ተገባ ትዳር ጥሩ ነው ቱዳር ጥሩ ነው አባቴ ደስ ይላለ ስለዚህ እኛ የአረብ ሀገር በጎይ ሲባል እኔንስ ይጨምራሉ የእኔ መሰሎቹንስ ሰርጉ ያልተሳተፉትን መዋጫ ያላወጡትን ያካትታሉ ል ለማለት ነው የመጣሁት። እና አትስደቡን። የአረብ ሀገር በጎ ሲባል ያው ባንዲ ላይ ጨመቃችሁን ደግሞ አንጨመቅ ማለት ነው። እና እንግዲህ ሰርጋችሁም እንግዲህ እንግዲህ እስከ መጨረሻው ይዝልቅላችሁ ትዳራችሁን። ለሰው ልጅ ክፉ መመኘት ጥሩ አይደለም። ሀድያውንም ባልሰጣችሁም፣ ወርግጥ ወርቅ ገዝቼላችሁ ነበር፣ ግን ይህን ጭቅጭቅ ትሰማ ሰው አፍ እንዲያልገባበቄ ተውኩት። ተውኩት ወርቁን ተውኩት። ቁጭ አድርገዋለሁኝ ምናልባት ምናልባት ሴሊ ከወለዳችሁ፣ ሴሊ ከወለዳችሁ ችግር የለውም። እናላችኋለሁኝ ውድ ቤተሰቦቼ ገንዘባችሁን ያዙ ሲባል አሻፈረም ብለው መሲን ነው ማንም እና መሲ ባለፈው ከስንት ወር በኋላ ከስንት ሶስት ወር አካባቢ ላይ እንግዲህ ሬሳ ተመዝኖ ነው በኪሎ ነው ወደ ሀገር የሚገባው። እኔ እኮ አላውቅም፣ ይህን መሆኑን አላውቅም። ብር ብቻ ያስፈልጋቸዋል ነው ለ በአየሩ ላይ እንደዚ ስንሄድ የሬሳን በኪሎ ነው የምንመዘነው? ወይ ጉድ! ይህን መቻውቄ እንመዘናለን። ሙተንም ሞታችንን አሳምርልን ነው የምንለው። እንዴ እንደዚ ተመዝነን በቃ በዚ በአውሮፕላኑ ስንሄድ፣ አምላኬ፣ እንደው በሁለት እግሬ ቁሜ እንደመጣው በሁለት እግሬ ልናት ያደርሰኝ ነው የሚለው ጉሎ፣ አሜን፣ ጉሎ፣ አሜን። እኔ ይህንን መቻቅርና መቻቅርና እንደዚ ሀገር መበስበሴን እንጂ መቆየቴን እንጂ ያውቁኩት። እኔ መቻውቅና እንደዚ ኪሎ በስቶ አቴድ መባሉ መከልከሉ ለኬኛም የምንታየው እንዲ ጫማና እንዲ ልብስ ነዋ። እንደዚህ ውሩር እንደሚያረጉት እመውኝ እመውኝ እመው እስቲ ሰምተን እንመለስ። አላህ እንግዲህ ይዘንድ ሌላ ምን ይባላል። ነገር ልንገረው አብርሽ፣ የዛሬ ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሻ ቃል ኪሎ በዝቶ አንድ ኪሎ እላፊ ሆኖ ለአንድ ኪሎ ሬሷ አንድ ኪሎ እላፊ መጥቷል ተብሎ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግኖኛ ምን ምንጮህላቸው እንጂ እኛ አብርሽ፣ የአንተም የሩታ መጣመር አስጠልቶን፣ ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ነን። አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብሪ። ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር የተሽከረከሩ ነው ይሄንን ብር የሚያመጡ አምስት መቶ ድርታው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርተው የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው የአስክሬን ማት ሆስፒታል፣ እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ አብርሽ። ማቲ ዞኪድ ሆስፒታል ጎብኗቸው የአንደኛ ከጎናቸው እቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ሕመም ውስጥ ከነሱ ጋር ሕመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርዶ ሲገኙ ስለሚያናድደን ነው። ከጥላቻ እንዳታዩ አብርሽ እንደዚህ የምንለው ነገም፣ አንተ የማይሆን ቦታ ላይ ስትሆን የምንናገረ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች የምንናገራቸው እንጂ ማቲ ነገር ከሆ ማቲያው ነገ ችግር ደረሰባት አንዲት የመዳም ቅመም መ መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ፣ ሽንት ቤት ክሎሮክስ እየሸተታቸው ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ፣ ጉሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ፣ ለአንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህኮ፣ ለምን ቀና ባህል። ያንተን ውድቀት አልፈልግም። ገባ አብርሽ፣ ከሌላ እንግል እንዳታየው። ስለዚህ ለዛ ለመናገር ነው። ምክንያቱም እዚህ ሀገር እንግዲህ ከአብርሽም በእኔ የሜዲያም ቅመሞ ይለኔ ቢሰጡኝ እናንተ ቀናችሁ ወይ ተቃጠላችሁ ወይ ብሎ ነው እንግዲህ መልስ የሰጠው አባቴ። እኛ እንቀና አንቀናም ማለች እኮ አንቀናም። የእናንተ ማግኘት እና ዩቱብ ሶስት መቶ አራት ሺ አምስት ሺ ዶላር እየሰጠክ በቂ ነው ከበቂ በላይ ሲሆን እኛንም የሜዲያም ቅመሞች ዶላሩን ባሰጠን ሸር አድርግልን፣ ሸር አድርግልን። አዎ አፋችንን ከፍተን ያንተን ቪዲዮ ጨርሰን ስናይ አይደል? እንዳንተ አራት ሺ ሶስት ሺ ዶላር የምታገኘው